የሚሰሩ ትምህርት በአደጋ ወቅት በተለያዩ ሞዳሊቲዎች ትምህርት ሊቀጥል ይችላል። በካምፖች ውስጥ ልጆች እንዲማሩ የሚደረግበት ጊዜ አለ። በጊዜያዊ ማቆያዎች ውስጥ ትምህርት ሊቀጥል በዛ መካከል ልጆች ከትምህርት በመቅረታቸው ምክንያት ለተለያዩ ጥቃቶች ደግሞ ለተደጋጋሚ እንዳይጋለጡ ሰብሰብ ሰፊ ነው ለሁም ሃማስ መቼ መፍታት እንዳለበት ቀነገደብ ለመስጠት ፈቃደኛ ካልሆነ ይደመሰሳል ሲሉ አስጠንቀቀዋል። የተኩስ አቁም ስምምነቱ በዚህ ወር መጀመሪያ ላይ ያስጀመሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመካከለኛ ምስራቅ የሚገኙ ታላላቅ አጋር አገሮች ጋር ሃማስ መጥፎ እርምጃዎች መውሰድ የተቀጠለ በከባድ ኃይል ወደ ጋዛ ለመግባት ዝግጁ ነን ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሩሲያና ዩክሬንን ጦርነት ለማቆም የሚያደርጉት ጥረት ቀላል እየሆነላቸው አይመስልም። አንዳንድ ፍርደኞች ከማረሚያ ቤት ባመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። ባመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። ያን ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰሉ ሁኔታዎች ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። ከዜናዎቹ ጋር እሱባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁ እንድትሆኑ ደግሞ አክብሮታዊ ግብዣዬ ነው። በተለያዩ አካባቢዎች ሲካሄዱ የነበሩ እንዲሁም አሁንም እየተካሄዱ ያሉ ግጭቶችን ተከትሎ በርካታ ተማሪዎች ከትምህርት ገበታ ውጭ ሆነዋል። ይህንን ተከትሎ አብዛኛዎቹ ሴት ተማሪዎች ያለ ፍላጎታቸው እንዲያገቡ እየተደረገ መሆናቸውም ተገልጿል። ይህንን ጨምሮ የተለያዩ የኢትዮጵያ ሴቶች ጥያቄን የያዘ ማኒፌስቶ ይፋ ተደርጓል። ደምሰው ሽፈራው። በተለያዩ አካባቢዎች ሲካሄዱ የነበሩ እንዲሁም አሁንም ያሉ ግጭቶችን ተከትሎ በርካታ ተማሪዎች ከትምህርት ገበታ ውጪ መሆናቸው ይታወቃል። ይህንን ተከትሎ አብዛኛዎቹ ሴት ተማሪዎች እየተዳሩ እንደሚገኙ ተገልጿል። የኢትዮጵያ ሴቶች ማህበራት ቅንጅት ላለፉት ሶስት ዓመታት በተለያዩ ክልሎች የሚገኙ ሴት ተማሪዎችን አወያይቶ ያሰባሰባቸውን የኢትዮጵያ ሴቶች ጥያቄ የያዘ ማኒፌስቶ በትላንትናው ዕለት ይፋ አድርጓል። በማኒፌስቶ ላይ ከቀረቡት ጥያቄዎች መካከልም በጦርነት ምክንያት ከትምህርት ገበታ ውጪ የሆኑ ሴቶችን ወደ ትምህርት መመለስ ቅድሚያ ተሰጥቶ ሊሰራበት የሚገባ ጉዳይ እንደሆነ ተገልጿል። በግጭት ምክንያት የወደሙ ትምህርት ቤቶችን መልሶ መገንባት፣ ሴት ልጆች ትምህርት እንዳይመዘገቡና ትምህርት ላይ እንዳይቆዩ የሚያደርጉ እንቅፋቶችን ማስወገድ በትምህርት ቤቶች ውስጥና በዙሪያው እንዲሁም ከቤት እስከ ትምህርት ቤት ድረስ ያለው መንገድ ሰላምና ደህንነት ቅድሚያ ሊሰጣቸው የሚገቡ ጉዳዮች ናቸው ተብለው የቀረቡ ጥያቄዎች መሆናቸውን የኢትዮጵያ ሴቶች ማህበራት ቅንጅት ዳይሬክተር ወይዘሮ ሳባ ገብረመድህን ለጣቢያችን ተናግረዋል። በተፈጥሮና በሰው ሰራሽ ችግሮች በዲፊከልት ሲትዌሽን ውስጥ ያሉ ልጆች ያነሷቸው የደህንነት ጥያቄዎች፣ ደህንነት አንዱ ከግጭት ጋር ተያይዞ ነው። ሌላው ደግሞ ኢቭን ግጭትን በሌለበት ሁኔ ሁኔታ ከትምህርት ቤት ወደ ቤት ወይም ደግሞ ትምህርት ቤት ውስጥ ያላቸው ደህንነት እንዲጠበቅ ከፍተኛ ጥያቄዎችን አቅርበውልናል። ከዛ ውጭ ደግሞ በንጽህና መጠበቂያ በትምህርት ቤት ውስጥ ያለው ምቹ ሁኔታ ለሴቶችም ለወንዶችም እኩል በሆነ ሁኔታ የተመቻቸ እንዲሆን የጠየቁት ጥያቄ አለ። አገልግሎቶች እንደ ስነ ተዋልዶ አይነት አገልግሎቶች ደግሞ አክሰሰብል እንዲሆኑ እና በጎጂ ደግሞ በሆኑ በማህበረሰብ ውስጥ የቆዩ አመለካከቶች፣ አስተሳሰቦች ምክንያት ያሉት ጎጂ ልማዳዊ ድርጊቶች እንደ ያለእድሜ ጋብቻ፣ ጠለፋ የመሳሰሉት ነገሮች አሁን ደግሞ በተለያየ ምክንያት የበለጠ እየተባባሱ በትምህርት ማቆም ምክንያት ሊሆን ይችላል፣ ወይም ደግሞ ትምህርት ቤት በመፍረስ ምክንያት ሊሆን ይችላል። ልጆቹ ወደ እነዚህ አይነት ችግሮች የበለጠ የገቡ መሆኑንና ቤተሰብም ይህን ነገር እንዲረዳ የሰላምና ጸጥታ ችግር አሁንም ተማሪዎች ከትምህርት ገበታ ውጪ እንዲሆኑ በማድረግ ላይ መሆናቸውን በትምህርት ሚኒስቴር የሴቶችና ማህበራዊ ጉዳዮች አካቶ ተግባራት ስራ አስፈጻሚ ወይዘሮ ምህረተ ክርስቶስ ታምሮ ያስረዳሉ። በዚህ ምክንያት ከትምህርት ገበታ ውጪ የሚሆኑ ተማሪዎችን ከመቀነስ አኳያ ሚኒስቴር መስሪያ ቤቱ ትምህርትን በአደጋ ጊዜ ማስቀጠል የሚያስችል በረጅምና በአጭር ጊዜ እቅድ ውስጥ አካቶ እየሰራ እንደሚገኝ ተናግረዋል። በተለያዩ ካምፖችና በተፈናቃዮች መጠለያዎች ውስጥ ተማሪዎች ተሰባስበው የሚማሩበት አሰራር ተግባራዊ እየተደረገ እንደሚገኝም አክለዋል። ትምህርትን በአደጋ ጊዜ ማስቀጠል የትምህርት ሚኒስቴር አንደኛው ስራው ነው። እነዚህ በረጅምና በአጭር ጊዜ እቅዶች ውስጥ ተካተው ባለሙያ ተመድቦላቸው የስራ ክፍሏቸው ይሰራሉ። ስትራቴጂዎች ተነድፈው የተለያዩ ምላሾች ሊሆኑ ይችላሉ። የሚሰሩ ትምህርት በአደጋ ወቅት በተለያዩ ሞዳሊቲዎች ትምህርት ሊቀጥል ይችላል። በካምፖች ውስጥ ልጆች እንዲማሩ የሚደረግበት ጊዜ አለ። በጊዜያዊ ማቆያዎች ውስጥ ትምህርት እንዲቀጥል በዛ መካከል ልጆች ከትምህርት በመቅረታቸው ምክንያት ለተለያዩ ጥቃቶች ደግሞ ለተደጋጋሚ እንዳይጋለጡ ሰብሰብ ተደርጎ ወደ ትምህርት ቤት ሰፊ ነው፣ ግን በረጅምም በአጭርም ጊዜ እቅዶቻችን ውስጥ ተካተውና ባለሙያ ተመድቦባቸው ትምህርት ቤቱ ትምህርትን በአደጋ ጊዜ ማስቀጠል የሚችሉ ስራዎች ከባለ ድርሻዎች ጋር ሆነው በተለያዩ ክልሎች ውስጥ በነበሩ ግጭቶች ምክንያት የወደሙ ትምህርት ቤቶችን የመጠገንና ያሉትንም አቅም የማሳደግ ስራ በስፋት እየተሰራ እንደሚገኝ የገለጹት ወይዘሮ ምህረተ ክርስቶስ አሁንም ከጸጥታ ችግሮች ጋር በተያያዘ ከትምህርት ውጪ የሆኑ ተማሪዎችን ለመመለስ ከክልልና የፌዴራል ባለድርሻ አካላት ጋር እየተከናወኑ ያሉ ስራዎች መኖራቸውን ጠቁመዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሐማስ የአሜሪካ የድርድር ሀሳብ አካል የሆነውን ትጥቅ የመፍታት ቀነ ገደብ ለመስጠት ፈቃደኛ ባለመሆኑ ይደመሰሳል ሲሉ አስጠንቅቀዋል። ቫንስ በመካከለኛው ምስራቅ ልዩ መልእክተኛ ከሆኑት ስቲቭ ዊትኮፍና ጃሬድ ኩሽነር ጋር ወደ እስራኤል አቅንተዋል። በሌላ በኩል ስማቸውን እንዳይጠቀስ የፈለጉ የአሜሪካ ባለስልጣናት ኔታንያሁ ስምምነቱን ትተው በሐማስ ላይ ያነጣጠረ ጥቃት ሊሰነዝሩ ይችላሉ የሚል ስጋት አድሮባቸዋል። ኃይለ ገብርኤል ታደሰ እስራኤል እና ሐማስ የተኩስ አቁም ስምምነት ከፈጸሙ በኋላ መወነጃጀልን አብዝተዋል። አንደኛው አንደኛውን ስምምነቱን ጥሰዋል በሚል ከሰዋል። ለዚህም ደግሞ የስምምነቱ ሀሳቡን ያረቀቁትና ያቀረቡት የአሜሪካ ዲፕሎማቶች ወደ ስፍራው አቅንተዋል። በመካከለኛው ምስራቅ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር ቀደም ብለው ወደ ስፍራው አቅንተዋል። ምክንያታቸው ደግሞ የሁለቱ ወገኖች መወነጃጀል ሲሆን የስምምነቱን ያተግባበር ሂደትም ለመከታተል ያለመጉዞ ነው። ሁለቱ ዲፕሎማቶች በግብጽ በተካሄደው የመጀመሪያ ዙር ድርድር ላይ ወሳኝ ሚናን ከተጫወቱ መካከል ናቸው። በትናንትና እለት ወደ እስራኤል ያቀኑት ምክትል ፕሬዚዳንት ጄዲ ቫንስ የጋዛ የተኩስ አቁም ስምምነት ትግበራ ከተጠበቀው በላይ እየሄደ ነው ብለዋል። የጄዲ ቫንስ ንግግርም ሁለቱ ወገኖች መወነጃጀል ማብዛታቸውን ተከትሎ የመጣውን የስምምነቱን መፍረስ ስጋት ለማስወገድ በሚል የቀረበ ነው የሚሉ አስተያየቶችም ተሰጥተዋል። በጣም ጥሩ እየሰራ ነው በጣም ጥሩ ቦታ ላይ ነው። እኛ መስራታችን እንቀጥላለን። በትክክል ያንን ለማድረግ ቡድን ላይ ያለን ይመስለኛል። ስለዚህ በእስራኤል ውስጥ ላሉ አጋሮቻችን በሙሉ እንዲሁም በባህረ ሰላጤው አረብ ግዛቶች፣ ኢንዶኔዥያ፣ ቱርክ ላሉ አጋሮቻችን በሙሉ እናመሰግናለን። እዚህ ላይ አንድ አስደናቂ ነገር እየሰራ ነው። ይህን ጥረት በማስተባበርና በትዕዛዝ መቆጣጠሪያ ማዕከል ውስጥ በሚሰሩ የአሜሪካ ወታደሮች ኩራት ይሰማኛል። ቫንስ አክለውም ሃማስ መቼ ትጥቅ መፍታት እንዳለበት ቀነ ገደብ ለመስጠት ፈቃደኛ ካልሆነ የደ ይደመሰሳል ሲሉ አስጠንቅቀዋል። የተኩስ አቁም ስምምነቱ በዚህ ወር መጀመሪያ ላይ ያስጀመሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ከሚገኙ ታላላቅ አጋር ሀገሮች ጋር ሐማስ መጥፎ እርምጃዎች መውሰዱን ከቀጠለ በከባድ ኃይል ወደ ጋዛ ለመግባት ዝግጁ ነን ብለዋል። የተኩስ አቁም ስምምነቱ ከተፈረመ ቢሰነባበትም ጋዛ አሁንም ውጥረት ውስጥ ትገኛለች። ሐማስ ሁለት ወታደሮች ገድሏል ያለችው እስራኤል ለዚህ ተግባር በሚል በሰጠችው ምላሽ በርካታ ፍልስጤማውያን ተገድለዋል። ትራምፕ በማህበራዊ ድረገፃቸው ላይ ሐማስ ትክክለኛውን ነገር እንደሚያደርግ አሁን አሁንም ተስፋ አለኝ። ይህንን ካላደረገ የሐማስ ፍጻሜ ፈጣን፣ አስፈሪና ጭካኔ በተሞላበት መንገድ ይሆናል በማለት ጽፈዋል። የአሜሪካ ፕሬዝዳንትና ምክትል ፕሬዝዳንት መሰል ንግግር ላስተዋለ ሰውም ሐማስ ላይ የሚያደርጉትን ጫና መጨመሩን ያመላክታል። ምናልባትም በቀጣይ የሚደረጉ ድርድሮች ሐማስ ላይ ጫና የሚያሳድሩ እንደሚሆኑ አመላካች ናቸው። እነዚህም ድርድሮች ዋነኛ የሚባሉ ጉዳዮች ላይ የሚያተኩሩ እንደሚሆኑም ይጠበቃል። የሐማስ የትጥቅ መፍታት ጉዳይ፣ የመንግስት ምስረታው ላይ የሐማስ ተሳትፎን በተመለከተና፣ የእስራኤል ኃይሎች ከተቆጣጠሩ ከሚያቀርቧቸው ቦታዎች መልቀቃቸውን የሚመለከቱ ጉዳዮችም ድርድር እንደሚካሄድባቸው የሚጠበቁ ናቸው። ቫንስ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በጉብኝታቸው ወቅት ከሐማስ ጋር ያለውን ጦርነት ለዘለቄታው እንዲያበቃ በረዥም ጊዜ ጉዳዮች ላይ ድርድር እንዲጀምሩ ግፊት ያደርጋሉ ተብሎ ይጠበቃል። ምክትል ፕሬዚዳንቱ እስራኤል ወደ ስምምነቱ ዋና ዓላማዎች ለመጓዝ በሚያስደንቅ ሁኔታ አጋዥ በመሆኑ አመስግነዋል። ሆኖም ግን ተጨማሪ ውጤቶችን ለማስገኘት ብዙ ጠንክሮ መስራት እንዳለባት ተናግረዋል። የተኩስ አቁም ስምምነቱን ለመደራደር የረዱት ሁለቱ የአሜሪ የአሜሪካ ልዩ ልዑካን ስቲቭ ዊትኮፍ እና ጃሬድ ኩሽነር ከቫንስ ጋር በደቡብ እስራኤል ተገኝተዋል። ዊትኮፍና ኩሽነር ሰኞ ዕለት እስራኤል ከደረሱ በኋላ ከኔታንያሁ ጋር ተወያይተዋል። ትራምፕ ምክትላቸውንና ልኡካኖቻቸውን ልዑካኖቻቸውን ወደ እስራኤል መላካቸው የስምምነቱ ግስጋሴውን እንዲቀጥሉና በሁለተኛው ወሳኝ የጋዛ የሰላም ድርድር እቅዳቸው ላይ ንግግር እንዲጀምሩ ግፊት ለማድረግ ነው ተብሏል። ሐማስ ቀሪ የታጋቾችን አስክሬን እስካልመለሰ ድረስ እስራኤል ወደዚህ አይነት ንግግር እንደማትገባ ከዚህ ቀደም ተናግራለች። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው የእስራኤል ጠቅላይ ሚኒስትር ስምምነቱን ትተው በሃማስ ላይ ያነጣጠረ ጥቃት ሊቀጥሉ ይችላሉ የሚል ስጋት አድሮባቸዋል። ኔታንያሁ ለእስራኤል ፓርላማ ከቫንስ ጉብኝት አስቀድመው ከአሜሪካው ምክትል ፕሬዚዳንት ጋር የደህንነት ተግዳሮቶችንና ፖለቲካዊ እድሎችን በተመለከተ እንደሚወያዩ ተናግረው ነበር። ኔታንያሁ ሃማስ ወታደሮቻቸው ላይ የሰነዘረውን ጥቃት ተከትሎም የአጸፋ ምላሽ መሰንዘራቸውን አረጋግጠዋል። አንዱ እጃችን መሳሪያ ይይዛል፣ ሌላኛው እጃችን ለሰላም የተዘረጋ ነው ብለዋል። አክለውም ከሃያሎች ጋር ታርቀህ እንጂ ከደካሞች ጋር አይደለም፣ ዛሬ እስራኤል ከመቼው ጊዜ በላይ ጠንክራለች ሲሉ ተናግረዋል። ምክትል ፕሬዚዳንት ጄዲ ቫንስን ጨምሮ ወደ እስራኤል የላከችው አሜሪካ አሁን ደግሞ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዚህ ሳምንት ወይም በሳምንቱ መጨረሻ ወደ እስራኤል ለመጓዝ ማቀዳቸው ተዘግበዋል። ሩቢዮ በዚህ ወር መጀመሪያ ላይ በመካከለኛው ምስራቅ በተካሄደው የመጀመሪያ ንግግሮች በእስራኤልና በሃማስ መካከል መደበኛ የተኩስ አቁም ስምምነት ላይ በደረሰበት ወቅት ለአሜሪካ ቁልፍ ተደራዳሪ ነበሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው አቻቸው ቭላድሚር ፑቲን ጋር ከዚህ ቀደም ከነበረው መሻሻል የሌለው ንግግር ማድረግ እንደማይፈልጉ ተናግረዋል። በሁለቱ መሪዎች መካከል ይደረጋል ተብሎ ሲጠበቅ የነበረው ውይይት መሰረዙም ተነግሯል። ይሁንና በሩሲያና ና ዩክሬን መካከል የሚደረገው ጦርነት ተባብሶ ቀጥሏል። አልታየ ኪዳኔ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሩሲያና ዩክሬንን ጦርነት ለማቆም የሚያደርጉት ጥረት ቀላል እየሆነላቸው አይመስልም። ፕሬዚዳንቱ ባለፈው ሳምንት የሁለቱን ሀገራት ጦርነት ለማቆም እንዲቻል ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በሃንጋሪ ቡዳፔስት በአካል ሊገናኙ እንደሚችሉ ጥቆማ ሰጥተው እንደነበር ይታወሳል። ይሁን እንጂ አሁን ላይ የሁለቱ ሀገራት መሪዎች ሊገናኙ የሚችሉበት ቀን ሩቅ እንደሆነ ተነግሯል። የአሜሪካው የዋይትሃውስ ቢሮ ባወጣው መግለጫ ሁለቱ መሪዎች በቅርብ ጊዜያት እንደማይገናኙ ያስታወቀ ሲሆን፣ ቀጠሮም እንዳልተያዘ ተቁሟል። የሁለቱ ሀገራት መሪዎች ንግግር ለጊዜው እንዲቆይ የተደረገው ሞስኮ አሁን ላይ ያደረገችው ያለችውን ጥቃት ለማቆም አፋጣኝ የተኩስ አቁም ስምምነት ለማድረግ ፈቃደኝነት ባለማሳየቷ ነው ሲሉ የዋይት ሀውስ ባለስልጣን መናገራቸውን ሮይተርስ ዘግበዋል። ባሳለፍነው ሳምንት የትራምፕና ፑቲን መገናኘትን ለማመቻቸት የሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭና የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለዚህ ተግባር መወከላቸው የሚዘነጋ አይደለም። ይሁንና ሁለቱ ሚኒስትሮች ጉዳዩን አስመልክተው በስልክ መነጋገራቸው ሲገለጽ በስልክ ያደረጉት ቆይታ ውጤታማ በመሆኑ የአካል ግንኙነት አያስፈልግም መባሉ ተመላክቷል። ወደ ስልጣን ከመጡ ጀምሮ የሩሲያና የዩክሬንን ጦርነት ለማቆም ሲታጠሩ የቆዩት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ጋር በርካታ የስልክ ልውውጦችን አድርገዋል። ከስልክ ንግግሮች ባለፈም በዚህኛው የስልጣን ዘመናቸው ከቭላዲሚር ፑቲን ጋር ለመጀመሪያ ጊዜ በአላስካ ተገናኝተው ተወያይተዋል። ይሁንና በሃንጋሪ ቡዳፔስት ሊደረግ የታቀደው ንግግር የተሻለ ውጤትና መሻሻል የማያመጣ ከሆነ መነጋገሩ ፋይዳ የለውም ሲሉ ትራምፕ ተናግረዋል። ነገር ግን በቀጣዮቹ ሁለት ቀናት የመሪዎቹን ንግግር በተመለከተ አዲስ ነገር የሚኖር ከሆነ እንደሚያሳውቁ ትራምፕ ለጋዜጠኞች አስረድተዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩት ትራምፕና ቭላዲሚር ፑቲን እንዲገናኙ እየተሞከረ ያለው ጥረት ጊዜ ሊወስድ የሚችል ነው ብለዋል። ሁለቱ መሪዎች የሚያደርጉትን ንግግር አስመልክተው ቀነቀጠሮ እንዳልሰጡ ያስረዱት ፔስኮቭ ሞስኮ ቀድሞውንም ያስቀመጠችው ቀን የሌለ በመሆኑ የሚ ራዘም ነገር እንደሌለ ጠቁመዋል። የሁለቱም መሪዎች ንግግር ለማመቻቸት ጠንከር ያለ ንግግርና ዝግጅት መደረግ ያለበት መሆኑንም ጠቁመዋል። የቭላዲሚር ፑቲን የኢንቨስትመንት ተወካይ ኪርሊ ዲሚትሪቭ የሁለቱን ሀገራት መሪዎች እንዲነጋገሩ ለማድረግ ዝግጅቶች እየተደረጉ መሆኑን አስታውቀዋል። ለሁለቱ መሪዎች ግንኙነት ቀነቀጠሮ መራዘም ምክንያት የሆነው ሩሲያ ባሳለፍነው ሳምንት የያዘችው አቋም እና ቅድመ ሁኔታ ነው ተብሏል። ሮይተርስ ከዋይት ሀውስ ባለስልጣናት እንደሰማው ሩሲያ ለአሜሪካ ያሳወቀችው አቋም በቃል የተነገረ ነው። ይህ አቋም ለሁለቱ ሀገራት መሪዎች ግንኙነት መዘግየት ምክንያት ሳይሆን እንዳልቀረ ተጠቁሟል። ሩሲያ ባቀረበችው ሀሳብ መሰረት ስትራቴጂክ ነው ብላ የምታስበውን የዶንባስ አካባቢ ሙሉ በሙሉ በራሷ መቆጣጠር ትፈልጋለች። ለዚህም ዩክሬን ይህን ግዛት አሳልፋ ለሩሲያ እንድትሰጥ ቅድመ ሁኔታ ማስቀመጧ ተጠቁሟል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተያዘው ሳምንት በፊት ለፊት የሚደረጉ ውጊያዎች እንዲቆሙ የሚያስችል የስምምነት ማዕቀፍ ይፋ አድርገዋል። ስምምነቱ ሩሲያ የምታደርገውን ወታደራዊ ዘመቻ እንድታቆም የሚያደርግ ነው። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በግንባር የሚደረገውን ጦርነት ማቆም የዲፕሎማሲ ሀሁ ሆኖ በማለት አድንቀውታል። ይሁን እንጂ ሩሲያ በዚህ የስምምነት ማዕቀፍ የማትገዛ መሆኑን አስታውቋለች። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ በዶንባስና አካባቢው ጉዳይ የማይናወጥ አቋም የያዘች መሆኑን አስታውቀዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጊዜያዊ የተኩስ አቁምን ሀገራቸው የማትቀበል እንደሆነ አጽንዖት ሰጥተው ተናግረዋል። የሁለቱ ሀገራት ጦርነት እንዲቆም የሚያስፈልገው ዘላቂ የሰላም ስምምነት ማዕቀፍ እንደሆነ አስረድተዋል። ከዛ ባለፈም ሩሲያ በተደጋጋሚ ስትገልጸው የቆየችውን ስምምነቱ የችግሮቹ ስረ መሰረት ላይ ያተኮረ መሆን አለበት በሚለው አቋም መጽናታቸው ተነግሯል። የአውሮፓ ሀገራት በበኩላቸው የሁለቱ ሀገራት ጦርነት እንዲቆም ዋሽንግተን እርምጃዎችን መውሰድ ይገባታል በማለት ባወጡት መግለጫ አስታውቀዋል። በውጊያ ቀጠናዎች የሚደረጉ ጥቃቶች መጠናከራቸው አሳሳቢ እንደሆነና መቆም ያለበት ነው በማለት ጥሪ አቅርበዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት መጀመሩን ቤተ ክርስቲያኑ አስታውቃለች። በሀገሪቱ ያለው አለመረጋጋት የህዝቡን ስነ ልቦና በመጉዳቱ ያስከተለው ጫናም ከፍ እያለ በመሆኑ ሀገራዊ መግባባት እንዲኖር ለማስቻል የቤተ ክርስቲያኑ አባቶች በትኩረት ሊሰሩ እንደሚገባ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ በጉባኤ መክፈቻ ስነስርዓት ላይ ተናግረዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፓርቲዎች፣ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን። የፌዴራል ዋና ኦዲተር በመንግስት ጣልቃ ገብነት የተነሳ አስተዳደራዊ ነፃነቱ መገደቡንና የፋይናንስ ነጻነቱም የተጓደለ መሆኑን የአዲስ አበባ ዩኒቨርሲቲ ጥናት አመላከተ። ጥናቱ የፌዴራል ዋና ኦዲተር መስሪያ ቤት ያሉበትን ችግሮች በመለየት በቀጣይ ምን መደረግ አለበት የሚሉ ምክር ሀሳቦችን ያካተተ መሆኑን የጥናቱ ቡድን መሪ ዶክተር ተመስገን ወርቁ ተናግረዋል። ሪፖርተር የተመለከተው የጥናት ግኝቶችን የያዘው ሰነድ የፌዴራሉ ዋና ኦዲተር መስሪያ ቤት ካጋጠሙት ቁልፍ ፈተናዎች አንዱ የፋይናንስ ነጻነት እጦት ነው። ይህ የሆነበት ምክንያትም የኦዲት ስራውን ለማከናወን የሚያስፈልገው በጀት የሚመደበውም ሆነ የሚከፈለው በገንዘብ ሚኒስቴር በመሆኑ ነው ይላል። የኦዲት መስሪያ ቤቱ ያለበት የፋይናንስ ጥገኝነት የኦዲት ስራውን በተገቢውና ውጤታማ በሆነ መንገድ እንዳይፈጽም ይገድበዋል ሲል ጥናቱ አመላክቷል። ለማሳያነትም መስሪያ ቤቱ እንዲፈቀድለት የጠየቀው በጀት ሙሉ በሙሉ ያልተፈቀዱባቸው አመታት በጥናቱ ተመላክተዋል። አምስተኛው የአፍሪካ የህግ ተማሪዎች አህጉራዊ ጉባኤ በአዲስ አበባ በመካሄድ ላይ ነው። የአፍሪካን ሴቶች የሚያንጸባርቁ ሁሉን አቀፍ ማህበረሰብን ያማከለ አካታችና ፍትሐዊ ስርዓት እንዲኖር እንደሚሰራ የሴቶችና ማህበራዊ ጉዳይ ሚኒስቴር ማህበራዊ ዘርፍ ሚኒስትር ዴኤታ ሁሪያ አሊ ተናግረዋል። በተለይም ሁሉንም የህብረተሰብ ክፍል ያካተተ መብቶችን ማስጠበቅና ማክበር፣ ለችግር ተጋላጭ የህብረተሰብ ክፍሎችን ማህበራዊ ልማት ማስፋትና ሁሉም ዜጋ ድምፁን በማሰማትና ሀገራዊ አጀንዳዎች ላይ እኩል ተሳታፊ እንዲሆን ሁሉን አቀፍ ስርዓት ማስፈን አላማቸው እንደሆነም ገልጸዋል። የህግ ተማሪዎቹ ለአፍሪካዊ ችግር አፍሪካዊ መፍትሄ በሚሰጡ የህግ አግባቦች ትርጓሚዎችና አፈጻጸሞች ላይ ትኩረት እንዲያደርጉም ጠይቀዋል። የጎረቤት ሀገራት መንግስታት በፖርት ሱዳን በኩል ተዋጊ ጀት ድሮን እና የጦር አውሮፕላኖችን ለሱዳን ወታደራዊ ኃይል ድጋፍ እያደረጉ ነው ሲሉ የሱዳን ፈጥኖ ደራሽ ጦር መሪ መሐመድ ሀምዳን ዳጋሎ ተናግረዋል። ሀገራቱ ከዚህ ድርጊታቸው እንዲቆጠቡ አስጠንቅቀዋል። ከጎረቤት ሀገራት የሚነሱ አውሮፕላኖችን እንደሚያጠቁም በይፋ ተናግረዋል። ከዚህ በተጨማሪም የሱዳን መንግስት ወታደራዊ የሱዳን ወታደራዊ መንግስት የካርቱም ኤርፖርት ከ30 ወራት በኋላ በዛሬ ሁለት የሀገር ውስጥ በረራ እንደሚጀምር መግለጹን ተከትሎ ማንም ሰው በካርቱም ኤርፖርት በረራ እንዳያደርግ ሲሉ መሐመድ ሐምዳን ዳጋሎ አሳስበዋል ሲል ሱዳን ትሪቡን ዘግቧል። ለሱዳን ወታደራዊ ኃይል ድጋፍ እያደረጉ ነው የተባሉ ሀገራት እነማን ናቸው የሚለውን አስመልክቶ ግን ዳጋሎ በግልጽ የጠሩት ስም ስለመኖሩን አልተሰማም። የእንግሊዝ መንግስት የሶሪያው ሀያት ታህሪር አልሻምን ከአሸባሪ ድርጅቶች ዝርዝር ውስጥ በይፋ ማስወገዱን አስታውቋል። በፕሬዚዳንት አህመድ አልሻራ ከሚመራው ከአዲሱ የሶሪያ መንግስት ጋር የጠበቀ ግንኙነት ለመፍጠር እንዲያስችል በሚል ቡድኑ ከዝርዝሩ እንዲወጣ መደረጉ ነው የተነገረው። እንደ አውሮፓውያን አቆጣጠር በ2017 ኤችቲኤስ በሶሪያ እርስ በርስ ጦርነት ወቅት የበሽራ አላሳድን ኃይሎች ከተቃወሙ የታጠቁ ቡድኖች አንዱና የአልቃይዳ ተባባሪ በሚል በብዙዎቹ ግዘትና ማዕቀብ ሲጣልበት የነበረ ቡድን ነው። በለንደንና በደማስቆ መካከል በአዲስ መልክ ዲፕሎማሲያዊ ግንኙነት ሲፈጠርም ከአሸባሪዎች ዝርዝር ውስጥ መሰረዙ ተገልጿል። አሜሪካ በህንድ ላይ የጣለችውን ታሪፍ ልትቀንስ መሆኑ ተሰምቷል። በጉዳዩ ዙሪያ የሁለቱ ሀገራት መሪዎች የስልክ ውይይት ማድረጋቸው ሲነገር ህንድ ከሩሲያ ነዳጅ መግዛቷን ለማቆም ተስማምታለች ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናግረዋል። የህንድ ባለስልጣናት ግን ማረጋገጫ አልሰጡም። በቢዝነስ ጥንቅራችን ልንመለከተው ወደናል። አሜሪካ ዳጎስ ያለ ታሪፍ ከጣለችባቸው ሀገራት መካከል አንዷ የሆነችው ህንድ የተጣለባትን ታሪፍ ለማስነሳት ካልሆነም ለማስቀነስ እየተደራደረች ትገኛለች። 50 በመቶ የሚደርስ ታሪፍ የተጣለባት ሀገሪቱ ከአሜሪካ ጋር የምታካሄደው ድርድር ከንግድ ባለፈ ፖለቲካዊ ይዘቱም ከፍ ያለ ሆኗል። የሩሲያ ነዳጅ ጉዳይ ደግሞ በህንድ ላይ የተጣለው ታሪፍ እንዲነሳ አሊያም እንዳይነሳ የማድረግ ኃይል ያለው ስለመሆኑ ተነግሯል። ትላንት ማክሰኞ የአሜሪካና የህንድ መሪዎች አድርገውታል በተባለው የስልክ ውይይት ወቅትም ይህ ጉዳይ ስለመነሳት ነው የተሰማው ጠቅላይ ሚኒስትር ናሪንድራ ሞዲ ጋር በስልክ መወያየታቸውን ያረጋገጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ህንድ ከሩሲያ ነዳጅ መግዛቷን እንደምታቆም ዳግም አረጋግጣልኛለች ብለዋል። ከሩሲያ ሁነኛ የንግድ አጋሮች መካከል አንዷ የሆነችው ህንድ እንደ አውሮፓውያን አቆጣጠር በ2022 ከተጀመረው የዩክሬን ጦርነት ወዲህ ከሩሲያ ትልቅ መጠን ያለው ነዳጅ ከገዙት ግንባር ቀደም ሀገራት መካከል ትጠቅሳለች። ይህ የነዳጅ ግዢ ጉዳይ ሩሲያን በጦርነቱ እንደ መደገፍ ይወሰዳል የምትለው አሜሪካም በዚህ የንግድ እንቅስቃሴ ምክንያት የ25 በመቶ ታሪፍ በህንድ ላይ መጣሏ ይታወሳል። በሌሎች ጉዳዮች የተነሳ በህንድ ላይ ከተጣለው 25 በመቶ ታሪፍ ጋር ሲደመርም በአጠቃላይ አሜሪካ በህንድ ላይ የጣለችውን ታሪፍ 50 በመቶ አድርሶታል። ፕሬዚዳንት ዶናልድ ትራምፕም ህንድ ይህ ታሪፍ እንዲ ሊነሳላት ከፈለገች ከሩሲያ የምትገዛውን ነዳጅ ማቋረጥ አለባት ሲሉ በተደጋጋሚ ተናግረዋል። ከአንድ ሳምንት በፊትም ህንድ የነዳጅ ሽያጩን ለመሰረስ ተስማምታለች ሲሉ የነበሩት ትራምፕ በህንድ ባለስልጣናት በኩል ግን ማረጋገጫ ሳይገኝበት ይልቁንም ትራምፕ ስለሚሉት ጉዳይ አናውቅም የሚል ማስተባበያ ቀርቡበታል። ትላንት ማክሰኞ በተደረገው የሁለቱ መሪዎች ንግግርም ይህ ጉዳይ ስለመነሳቱ በህንድ በኩል ማረጋገጫ አልቀረበበትም። ከትራምፕ ጋር በስልክ መወያየታቸውን ማረጋገጫ የሰጡት ጠቅላይ ሚኒስትር ሞዲ ከሩሲያ ጋር ባላቸው የንግድ ግንኙነት ጉዳይ ግን መረጃ ከመስጠት ተቆጥበዋል። ቀደም ባሉ ጊዜያት ትራምፕ የሩሲያን ነዳጅ በሚገዙ ሀገራት ላይ የተጠናከረ የታሪፍ ጭማሪ እንደሚያደርጉ ቢዝቱም ህንድ ላይ ግን ክንዳቸው በርትቷል። ያሁ ቢዝነስ ከተለያዩ የመረጃ ምንጮች ሰምቻ ሰምቻለሁ እንዳለው ከሆነ ደግሞ አሜሪካ በህንድ ላይ የጣለችውን ታሪፍ ከ50 በመቶ ወደ 15 አሊያም 16 በመቶ ዝቅ ልታደርግ እንደምትችል ተገምቷል። ህንድ ከፈረንጆች 2023 መጀመሪያ እስከ ሐምሌ 2025 ድረስ ባሉ ጊዜያት ውስጥ 119.3 ቢሊዮን ዶላር የሚያወጣ ነዳጅ ከሩሲያ ስለመግ መግዛቷ የኢንዲፐንደንት መረጃ ያሳያል። በተመሳሳይ የጊዜ ወሰን ቻይና የ158.2 ቢሊዮን ዶላር፣ ቱርክ ደግሞ የ62.1 ቢሊዮን ዶላር ነዳጅ ከሩሲያ ገዝተዋል። ይህ ገንዘብ ሩሲያ ራሷን አጠናክራ በዩክሬኑ ጦርነት እንድትገፋ አድርጓታል የሚሉት ትራምፕም ታዲያ በሚጥሉት ታሪፍ አስፈራርተው ሀገራቱ የነዳጅ ግዢያቸውን እንዲያቆሙ ማድረግን እንደ ዋነኛ መሳሪያ እየተጠቀሙበት ይገኛሉ። ሩሲያ ለገበያ የምታቀርበው ነዳጅ ዋጋ ዝቅተኛ መሆኑና የህንድና ሩሲያ ወዳጅነት ስትራቴጂካዊ መሆኑ ሲሆኑ ደግሞ ጉዳዩ ቀላል እንዳይሆን ማድረጉ ነው የሚነገረው። አሜሪካ በህንድ ላይ የጣለችውን ታሪፍ እንድትቀንስ የሚፈለግ ከሆነ ግን ህንድ ቢያንስ ከሩሲያ የምትገዛውን የነዳጅ መጠን መቀነስ ይጠበቅባታል። ለታራሚዎች አመክሮ የሚፈቅደው በወንጀል ህጉ መሰረት ቅጣቱን የጣለው ፍርድ ቤት ነው። አንድ ታራሚ አመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። አመክሮ እንዴት ይሰጣል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደሱ እንለፍ። ጤና ስትልን ጠበቃ እንዳልጌታ አንድ ታራሚ በአመክሮ ከማረሚያ ቤት እንዴት ሊወጣ እንደሚችልና ተያዥ ነጥቦችን እናነሳለን። አመክሮ ማለት አንድ ታራሚ ከተፈረደበት የስር ጊዜ ሁለት ሶስተኛውን በመልካም ጠባይ ካሳለፈ ቀሪውን የስር ጊዜ ከማረሚያ ቤት ውጭ ሆኖ በመልካም ጠባይ ሊያሳልፍ ይችላል ተብሎ ሲታመን የሚፈታበት ስርዓት ነው። አመክሮ አንድ ታራሚ ወደ ማረሚያ ቤት በሚገባበት ጊዜ በቅበላ ወቅት የተወሰነበት ቅጣት ከመፈጸሙ በፊት ቀደም ብሎ በአመክሮ ሊለቀቅ የሚችል መሆኑን እንዲሁም የአመክሮ እድል ለማገኘት ምን አይነት ግዴታዎች መፈጸም ያለበት ስለመሆኑ ግንዛቤ ሊፈጠርለት እንደሚገባ ሕጉ ያስገድዳል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰሉ ሁኔታዎች ነው። በአመክሮ ለመለቀቅ የሚከተሉት ሁኔታዎች ሊሟሉ ይገባል። ከተወሰነበት ስራ ጊዜ ከሶስት እጅ ሁለቱን መፈጸም ወይም የተወሰነበት የእድሜ ልክ ስርዓት ፍርድ ከሆነ ሀያ ዓመት መፈጸም፣ የተወሰነበትን ነጻነት የሚያሳጣ ቅጣት ወይም የጥንቃቄ እርምጃ በመፈጸም ላይ እያለ በስራውና በጠባው የተረጋገጠ መሻሻል ማሳየት፣ ለደረሰው ጉዳት በተቻለ መጠን በፍርድ የተወሰነ ወይም ከተበዳይ ጋር በተደረገው ስምንት መሰረት ካሳ ለመክፈል ማረጋገጫ ማቅረብ፣ አመሉና ጠባው በመልካም አኗኗር ለመኖር እንደሚያስችለውና በአመክሮ መፈታቱ መልካም ውጤት ሊያስገኝ ይችላል ተብሎ ሲታመን፣ ደጋጋሚ ወንጀለኛ አለመሆን ማለትም አስቀድሞ ሌላ ወንጀል ሪከርድ ከሌለበት። አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለበት ፍርድ ቤት ነው። የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። ማረሚያ ቤቱም የታሰረበትን ጊዜ መጠንና በቆይታ የነበረውን መልካም ጠባይ መሰረት አድርጎ በአመክሮ ቢፈታ የሚደገፍ መሆኑን ወይም የሚቃወም መሆኑን አስተያየት እንዲያቀርብ ይጠበቃል። ፍርድ ቤቱ ከላይ የተመለከቱት ቅድመ ሁኔታዎችን ተሟልቷል ብሎ ካመነ ታራሚው በአመክሮ እንዲፈታ በመፍቀድ አመክሮ የሚቆይበትን ጊዜ አብሮ ይወስናል። ታራሚው ተፈቶ መልካም ጠባዩ ወይም ህግ አክብሮ መኖሩ የሚፈተንበት ጊዜ መጠን የሚወሰነው እስከ ቀሪው የስር ጊዜ ድረስ ሆኖ በማንኛውም ሁኔታ ከሁለት ዓመት ሊያንስ፣ ተቃራኒ ድንጋጌ ከሌለ በስተቀር ከአምስት ዓመት ሊበልጥ አይችልም። የዕድሜ ልክ ፍርደኛ ከሆነ የፈተና ጊዜው ከአምስት ዓመት ሊያንስ፣ ከሰባት ዓመት ሊበልጥ አይችልም። አመክሮ የተቀጭው ጠባይ ማሻሻያና ወደ ደንበኛው ማህበራዊ ኑሮ መመለሻ ሆኖ የሚቆጠር ሲሆን መፈታቱ ተፈላጊውን ውጤት የሚያስገኝ መሆኑ ፍርድ ቤቱ ካላመነበት በቀር ሊፈቀድ አይችልም። ታራሚዎችና የታራሚ ቤተሰቦች ሊያውቁት የሚገባ ነጥብ አመክሮ መብት ሳይሆን የመልካም ፍሬ ውጤት መሆኑን መገንዘብ ያስፈልጋል። አመሰግናለሁ።